ዋው ዋው ዋው! ዶክተር አብይ አሸነፈ። የ2025 የመጨረሻው የቲክቶክ አዋርድ እንግዲህ ተወዳጁ ለህዝብ ልጅ ጊዜውን ህይወቱን ሁሉን ነገር መስዋዕት እያደረገ ከስራው በላይ ስራ እየሰራ በተለይ እንግዲህ በመተንፈሻ ጉዳይ እየተሰቃዩ ያሉትን እፎይ የሚያደርገው ዶክተር አብይ አሸንፏል ማለት ነው። ዋው ብያለው። ዋው ዋው ብያለው። በጣም ነው ደስ የሚለው። ሁላቸውም ቢያሸንፉ ዩትናስ እንዲሁም አዶና ቢያሸንፉ እኛ ደስ ይለናል። ሁላቸውም ኢትዮጵያዊ ወገኖቻችን ናቸው። ለጥሩ ነገር ከሰሩበት ለጥሩ ለበጎ አድራጎት ስራ ከሰሩበት ቢያሸንፉኛ ደስ ይለናል። ነገር ግን ደግሞ በላጩ የሰውን ህይወት ከፈጣሪ ቀጥሎ የሚታደገው በጸባይ፣ በስነ ምግባር እንዲሁም ደግሞ በትህትናው ደከመኝ ሰለችኝ ሳይል ከባልደረቦቹ ጋር ሁኖ በህክምና ሙያው እንግዲህ የህክምና ሙያ የተከበረ ሙያ ነውና፣ የህክምና ሙያ በዚህ አጋጣሚ መማር የምትፈልጉ በየትኛውም ዓለም የህክምና ሙያ የተከበረ ሙያ ተብሎ ይጠራል ማለት ነው። እንዲሁም ደግሞ በእስልምና የሚነገር ነው የህክምና ሙያ በጣም ተወዳጅ ልጅ የሆነ የተከበረ ሙያ ተብሎ የሚባል ነው እና ስለዚህ ጀግናው ዶክተር አብይ እንግዲህ የ2025 ወይም የ2025 የቲክቶክ አዋርድ አሸናፊ ሆኗል።